እናንተ ይሁን ሰላም። ለውድ ኢትዮጵያ አገሬ ይሁን ሰላም ይብዛላችሁ። አሜን። የጌታችን የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር አብ ፍቅር፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን። አሜን። በዛሬው የምስጋና ወራችን መዝሙር ምዕራፍ 42 ቁጥር 4 እና 5 በኢየሱስ ስም አነባለሁ። አሜን። ይህን ሳስብ ነፍሴ በእኔ ውስጥ ፈሰሰች ወደ እግዚአብሔር ቤት ወደ ምስጋና መኖሪያ ስፍራ አገባለሁ። አሜን። በዓልን የሚያደርጉ ሰዎች የደስታና የምስጋናን ቃላት ሰሙ። አሜን። ለእግዚአብሔር የደስታና የምስጋናን ቃል ሰሙ። ስሙ ይባረክ። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኝ። ስሙ ከዘላለም እስከ ዘላለም ይባረክ። ይህንን ድንቅ ንጉሥ ለማምለክ ያበቃን እግዚአብሔር አብር ለዘላለም እናመሰግነዋለን። ስለዚህ ክቡር ቃል አጨብጭበን እናመስግነው።